ሮማንያ 1944-1959 እንደ ኤሮፒያን አቆጣጠር፣ ፒቲሲቲ የሮማንያ እስር ቤት። የጸደይ ወራት ሲመጣ በሀገራችን የደስታ ወር ነው። አበቦች የሚፈኩበት፣ ቅዝቃዜው የሚያበቃበት ሲሆን፣ ተራሮች የተፈጥሮ ቦታቸው የሚወጣበት፣ መሬቱ በለምለምሳር የሚሸፈንበት፣ እጽዋቶች የሚታዩበት በመሆኑ ታላቅ ደስታ አለው። ሙሽሮች የሚጋቡበት፣ ፍቅረኞች ስጦታ የሚሰጣጡበት በመሆኑ ልዩ ትዝታ አለው። የጸደይ ወር ብዙዎቻችን አዳዲስ ሕይወት የምንጀምርበት ያለፈውን ትተን በሚቀጥለው ምን እንሥራ ብለን የምንነሳበት ወር ነው ጸደይ። ዛሬ ግን ወሩን ያሳለፍነው ለየት ባለ ሁኔታ ነበር። የዓለም የወዛደሮች ቀን በሮማንያ በልዩ ድምቀት ለማክበር ዝግጅቱን በከፍተኛ ሁኔታ ለማካሄድ ተጀምሯል። ከተማው በሙሉ በቀይ ቀለም አሸብርቋል። መንደሮች፣ ሰፈሮች፣ መስሪያ ቤቶች፣ ሱቆች በሙሉ ቀይ ቀለም ያለው ጨርቅ እንዲያውለበልቡ የታዘዙበት ቀን ነበር። የሀገሪቱ መሪ፣ የወጣት መሪዎች፣ የኮሚኒስት መሪዎች ተወካዮች፣ የተለያዩ የፖለቲካ መሪዎች በሀገሪቱ ቴሌቪዥን ብቅ በማለት ዛሬ ሮማንያ በፊታችን ባለው የዓለም የወዛደሮች ቀን ከመቼውም ጊዜና ወቅት በተለየ ብቻ ሳይሆን በደማቅ ሁኔታ መከበር አለበት። አካባቢያችሁን በመጠበቅ መሪዎቻችሁ የሚሰጧችሁን መመሪያ በተጠንቀቅ ሆናችሁ በመጠበቅና መቀበል ይገባችኋል፣ በማለት በየፓርቲዎቻቸው ስም ከተናገሩ በኋላ የአገሪቱ መሪ ቁጣ በማይለየው ፊታቸውና ጎርናና ድምፃቸው ነበር ቀጭን ትዕዛዝ የሰጡት። በሮማንያ ያለው የመኪናና የሞተር ሳይክል እንዲሁም የስልክ ቀፎ የሚያመርቱ ፋብሪካዎች በሙሉ ምርቶቻቸው በቀይ ቀለም ተቀብተው እንዲወጡ አዘዙ። መስሪያ ቤቶች፣ ድርጅቶች ሁሉ ምንጣፎቻቸውን በሙሉ በቀይ ቀለም ምንጣፍ እንዲለውጡ ይጠበቅባቸዋል። ህዝቡ ሁሉ ለካድሬዎቹና በደህንነት ክፍሎች አማካኝነት ተገቢን ሁኔታ ማስፈጸም ይገባቸዋል በማለት ተናገሩ። ከዚህ ትእዛዝ በኋላ አገሪቱ በቀይ ቀለም አሸበረቀች። ወጣት ሴቶችና ወንዶች ቀይ ከረባት፣ ነጭ ሸሚዝ በጥቁር ሱሪና ኮት በመልበስ ፋሽን ሆነ። ሰውን ከሰው ለመለየት እስከሚከብድ ድረስ ቀኑ ደርሶ አገራችን በህዝብና በደህንነት አባላቱ በህዝቡና ጥሪ በተደረገላቸው ህዝቦች ሞልቷል። አደባባዩ በልዩ ኃይል ይጠበቃል። ከጠዋቱ 11 ሰዓት ጀምሮ መፈክር ይዘው በቆሙ ሰልፈኞች ጩኸት ያስተጋባል። ከቀኑ አራት ሰዓት አካባቢ ያንን ያህል ጩኸት ያስተጋባ የነበረው አደባባይ ወደ አደባባዩ መድረክ በሚወጡ መሪዎች እይታ ጸጥ አለ። የሀገሪቱ መሪ፣ የመከላከያ ሚኒስትሩ፣ የፓርቲ መሪዎች፣ ጥሬ የተደረገላቸው እንግዶች፣ ከጀርመን ከራሽያ፣ ከቼኮዝላቪያ እና ከሌሎች አገሮች የመጡት እንግዶች የክብር ቦታቸውን ያዙ። ከእነዚያ ባለሥልጣኖች መሃል አንድ የጦር ማዕረግ በትከሻው ያደረገ ሰው ባሰማው የመፈክር ቃል ያ ጸጥ ብሎ የነበረው ህዝብ አደባባዩን በጩኸት አናወጠው። ዓለም ብሎ ሲናገር ህዝቡ በከፍተኛ ጩኸት የወዛደር ትሆናለች አለ። መልሶም ዓላማችን ሲል ህዝቡ ዓለምን በኮሚኒዝም መርሆ አንድ ማድረግ ነው አለ። ቀጠለ። የአሜሪካን ኢምፔሪያሊዝም ብሎ ሲናገር ህዝቡ ለአንዴና ለዘላለም ይደመሰሳሉ አለ። ያ ባለማዕረግ መፈክር የሚያሰማው ሰው እጁን በማወዛወዝ ህዝቡ ጸጥ እንዲል ካደረገ በኋላ ከፓርቲያችን መሪ ከሀገሪቱ መሪና ከኮሚኒዝም ስርዓት ጋር ወደፊት እናሸንፋለን ብሎ ተቀመጠ። ህዝቡም ጸጥ አለ። ከሶቪየት ኅብረት የመጡ እንግዳ ስለ ኮሚኒዝም ስርዓትና ስለ ማርክስ ሊሊን ስተርሊንግ ብዙ ከተናገሩ በኋላ አሜሪካን ከሚያራምደው የሀሳባውያን አይዲዮሎጂ ህዝባችንን ነጻ አውጥተነዋል በማለት ተናግረው ወረዱ። ሰዓቱ የጦር አውሮፕላኖች፣ ሄሊኮፕተሮች በአየር ላይ ትርኢት የሚያሳዩበት ሰዓት ስለነበር ትርኢቱ ተጀመረ። ህዝቡም በሚያየው የአውሮፕላኖች መገለባበጥ እየተደነቀ አንገቱን ቀና አድርጎ ሲያይ ድንገት ህዝቡን ያናወጠና ያስገረመ እይታ በሰማይ ላይ ታየ። አውሮፕላን ሄሊኮፕተሮች ከሚበትኑት በራሪ ወረቀት ሌላ በሰማይ በአየር በትልቁ ማንም ሰው ሊያየው በሚችል ግልጽ እና ንጹህ ጽሁፍ ያለመወጠሪያ ገመድ ያለ ጨርቅ ተጽፎ ሰው ሁሉ ሊያነበው በሚችል በሮማኒያ አየር ላይ ለአንድ ሰዓት ያህል ታየ። ማን እንደ ጻፈው አይታወቅም፣ ብቻ እጅ እንደሚጽፍ ተጽፈው ታየ። ይህንን ጽሁፍ ያዩና ያነበቡ መሪዎች፣ ካድሬዎች ባዩት ጽሁፍ ተናወጡ። ተቆጡ። ማን ነው የጻፈው? ምንድን ነው ብለው ያዩታል። ህዝቡም በሚያዩ ጽሑፍ ጉሩምሩምታ ያሰማል። የአገሩ ህዝብ መሪ የአየር ኃይሉን አዛዥ ጠርተው አብራሪዎችህ ምን ጽሑፍ እየበተኑ እንዳሉ አልገባኝም ብለው አንቧረቁባቸው። የጦር መሪዎች በቁጣ ቃል ተነሱ። የአየር ኃይሎችም ይህንን ጽሑፍ እንዲያጠፉ ትእዛዝ ተሰጣቸው። ለሰልፍና በዓሉን በድምቀት ለማክበር የመጣው ህዝብ ግራ ገባው። ይህ በእንዲህ እንዳለ የመድፈኛው ኃይል በጦር ሰፈሩ ሆኖ በአየር ላይ ወደ ተጻፈው በመተኮስ ጽሑፉን ያጠፉት ዘንድ ትእዛዝ ተሰጠ በትእዛዙ መሰረት ተተኮሰ። በውስጣቸውም ቀለም የተሞሉ ላስቲኮች ጽሑፉን ለማጥፋት ተተኮሱ። ነገር ግን ያጠፉት ዘንድ አልቻሉም። የተወረወሩት ፊኛዎች በአየር ላይ ተበትነው ቀሩ እንጂ ተጽፎ ወዳለው ጽሑፍ ሳይደርሱ ቀሩ። ግርግርም ሆነ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው የሚል ጽሑፍ ነበር። በልዩ ድምቀት በዓሉን ሊያከብር የወጣ አፍቃሪ ኮሚኒዝም ህዝብ የኮሚኒዝም በዓል ሳይሆን የእግዚአብሔር ጽሑፍ ሲመለከት ግራ ሲገባው አለ። ትዕይንቱ ገና ሳይጀመር እግዚአብሔር ራሱ ቀደመና ህዝቡ ሲገረሙ አለ። ማን ነው የጻፈው? ማን ነው በሰማይ በአየር ላይ ያለመወጠሪያ ገመድ ያስቀመጠው? እንዴት አየርና ንፋስ ሳይወስደው ዋለ? ሌላም ሌላ በሚል ሁኔታ ሲደነቅ ዋለ። የሮማንያ ቴሌቪዥን፣ ሬዲዮ፣ ጋዜጠኞችና በራሪ ወረቀቶች፣ መጽሔቶች ህዝቡን አእምሮና አስተሳሰብ ለመለወጥ የተለያዩ ጽሑፎችና ዝግጅቶችን ይዘው ወጡ። አንዳንዶች የአሜሪካን ኢምፔሪያሊዝም ባልደረስንበት ጥበብ ቴክኖሎጂ ተቀምጠው ተተኩሰው አገራችን ላይ እንዲቆም አድርገው ነው አሉ ሐሳባውያን የህዝባችንን አይምሮ ሊያስቀይሩ ባይቻላቸው ለማደናቀፍ ያደረጉት ነው ሲሉ፣ ሌሎች ደግሞ ጽሑፉ በምድራችን እንዲጻፍ ያደረጉት ኢምፔሪያሊስቶች በሰው ድንበር፣ በሰው ክልልም እንደመግባት እንቆጥረዋለን አሉ። ለዚህም ደግሞ ተገቢውን ቅጣት ይሰጣቸዋል በማለት በየገጾቻቸው ይዘው ወጡ። ሳምንቱን በሙሉ በየሰው ቤት ሲወራ ሰነበተ። በዚህ ጊዜ ሐሳባውያን የተባሉ አማኞች በመንግስት እና በህዝብ ዘንድ ይጠሉ ጀመር። እንደ ተራም ነገር ተቆጠሩ። የሮማንያን አብዮት ለመቀልበስ የተቀመጡ የኮሚኒዝም አስተሳሰብ የጎደላቸው የማይጠቁ ሕዝቦች ተደርገውም ተወሰዱ። ስደቱን ተጀመረ። አማኞችም በሚደርስባቸው መከራ፣ ስደት፣ እስር፣ እንግልት ሳይበገሩ በአየር ስለተጻፈው ጽሑፍ እሱ ጌታ ኢየሱስ እግዚአብሔር አምላክ እንደሆነ ያስረገጠውን መናገር፣ ስለ ወንጌል ቃል መመስከር ጀመሩ። አንዳንድ የዋህ ወታደሮችና አፍቃሪ ኮሚኒስቶች ግር እያላቸው ስለ ኢየሱስ ክርስቶስ የምትሉትን ጌታ ከዚህ ቀደም አልሰማንም፣ ለማንኛውም አለቆቻችንን ወይም የድርጅታችንን ካድሬ አማክረን የሚነግረንን መልስ እነግራችኋለን የሚሉም ነበሩ። የሚያሳዝነው ደግሞ ይህንን ሀሳብ ለመረዳት ስለሰሙትም ስለ ጌታ ጉዳይ ለመረዳት ሲሄዱ ካድሬዎቹ በሐሳባውያን አነጋገር አእምሯቸው ተጠምዷል፣ በማለት ዘብጥያ የወረዱ ሳያውቁትም ላላወቁት ጌታ መከራ የተቀበሉም ነበሩ። ዋጋም ከፍለዋል። የተገደሉም አይጠፉም። ከስራቸው የተፈናቀሉም ነበሩ። ለምግብና ለሸቀጣሸቀጥ መግዣ የተሰጣቸውን ኩፖን የተነጠቁም ነበሩ። በሆስፒታል ተልከው አይምሯቸው ብሬኖች የተደረገላቸው ሰዎችም ነበሩ። ሳያስቡት ጌታን እንደግል ግል አዳኛቸው አድርገው የተቀበሉ ሰዎችም አይጠፉም። ከመከራቸውና ከስቃያቸው ብዛት የተነሳ ስለ ጌታ ስለ ኢየሱስ ላገኙት ሁሉ ለመመስከር ከሁኔታው የተነሳ ፈርተው የነበሩ አንዳንድ ሰዎች በታየውና መነጋገሪያ በሆኑ ሁኔታ ላይ ለሰዎች መመስከር ጀመሩ። ካድሬዎች በእምነታቸው ምክንያት ያዙትን ሰው ሁሉ ጽሑፉን የጻፈው ማን ነው? በማለት ሲያሰቃዩቸው ከረሙ። ይሁን እንጂ ወንጌል ተስፋፋ። በተገኘ ሁሉ በጦር ካምፕ፣ በሆስፒታል፣ በትምህርት ቤት ለተገኘ ሁሉ ሰው ምክንያት በመፍጠር ይመሰክሩ ነበር። ከተማው በሙሉ በታላቅ ነውጥ ተመቷል። ህዝቡ በየራሱ ይነጋገራል። መስሪያ ቤቶች፣ ድርጅቶች፣ ትምህርት ቤቶች፣ ኮሌጆች ሁሉም ወሬያቸው ስለዚህ ጉዳይ ብቻ ሆነ። አንድ ጊዜ በአይነቱ ልዩ ነው የተባለለት ታላቅ ስብሰባ ተካሂዷል። ኮሚኒስቶች በተለመደው የማጭበረብሪያ ቃላቸው ማሳሳት ጀመሩ። ከኮሚኒዝም የምንማረው ላመኑበትና ለተቀበሉት ዓላማ ብለው ለያዙትና ለመሪዎቻቸው ያላቸው ታማኝነት ይገርመኛል። ከዚህም የተነሳ ስለ ጌታ ስንመሰክርላቸው የፓርቲያቸውን መሪ ወይም ለኮሚኒስቱ መጀመሪያ ላማክረው ይሉናል። ኮሚኒስቶች ስልጣን በያዙበት ወራት ብዙ ቀሳውስት ፓስተሮችና ለወንጌል ራሳቸውን አሳልፈው የሰጡ ያልናቸው ሰዎች ሁሉ ሳይገባቸው የኮሚኒስት ዓላማ አራማጆችና የለየላቸው ፖለቲከኞች ሆኑ። በዚህ ጊዜ በታላቁ የኮሚኒስት ስብሰባ በሊቀመንበርነት የመራው ራሱ ጆሴፍ ስተሊንግ ነበር። የሚገርመው ስብሰባውን እንዲመራ የመረጡት የሃይማኖት መሪዎች ነበሩ። ይህ ሰው ግን በየእስር ቤቱ፣ በየትምህርት ቤቱ፣ በየመንገዱ ብዙ ክርስቲያኖችን በግፍ የጨፈጨፈ ሰው ነበር። ጳጳሳቱ አንድ በአንድ በመነሳት እርሱን እየካቡ ከዚህም በላይ አብሮ ለመስራት የሚከለክላቸው ምንም አይነት ችግርና ልዩነት እንደሌለ በአድናቆት ይገልጹለት ነበር። የቆሙለትን እግዚአብሔር ሳይሆን ኮሚኒዝምን ከፍ በማድረግ ያመሰግኑት ነበር። እንደውም ኮሚኒዝም በዓለም በመፈጠሩ ለወንጌል ታላቅ እድልና አጋጣሚ እንደሆነ ይመሰክሩ ነበር። አንድ በዕድሜ ተለቅ ያሉ የኦርቶዶክስ ጳጳስ በስብሰባው መሃል ተነስተው በለበሱት ካባ ላይ የኮሚኒዝምን አርማ የሆነውን ማጭድ አስለጠፈው በመምጣት ከዚህ ቀን ጀምሮ አባታችን ብቻ ሳይሆን ጓድ አባታችን ተብዬ መጠራት አለብኝ አሉ። ቀይ ባንዲራ በየቤተ ክርስቲያን ውስጥ፣ እንዲሁም በየቤተ ክርስቲያኑ መድረክ በራፍ ላይ እንዲሰቀል ተደረገ። በዚህ ብቻ ሳይወሰኑ አራት መዝሙር ሲዘመር፣ ሁለቱ መንፈሳዊ፣ ሁለቱ ደግሞ ኮሚኒዝምን የሚያወድሱ መዝሙሮች እንዲዘመሩ ተወሰነ። የእግዚአብሔር ቃል ከመስማታችን በፊት ለሰላሳ ደቂቃ ስለ ኮሚኒዝም ዓላማ ለተሰበሰበው ሕዝብ መግለጫ ከተሰጠ በኋላ የዕለቱ ሰባኪ ማጭድና መስቀል በተለጠፈበት ፖልፒት ቆሞ ይሰብካል። ሕዝቡም ሳያውቃቸው ፓትራስኩና ሮዚያኖን አንትራቫድካ ማስታቫኒያ የተባሉ ታላላቅ ጳጳሳት የኮሚኒስቱና የደህንነት አባል ሆኑ። በሮማንያ ከነበረው ስቃይ መሃል ክርስቲያኖችን በግድግዳ ላይ በማስቆም እስረኛው ሁሉ ጠዋት ጠዋት ተነስቶ በእግራቸው ላይ እንዲሸኑባቸው ማድረግ ነበር። ምግብ መከልከል፣ ሴቶቻችንን እየጎተቱ ለፍትወታቸው መወጣጫ ማድረግ እምቢ ሲሉ በብዙ ስቃይ በመግረፍ ማሰቃየት ሲሆን ካረገዙ ደግሞ ውላችሁ እርስ በርሳቸው እንዲህ እያደረጉ በእስር ቤት ይማግጣሉ በማለት ያስወራሉ። ባል ከታሰረ ሚስቱን ጠርተው በፊቱ በማርከስ ይገናኟታል። ባልም ከሆነ ከሌላ ሴት እንዲተኛና ሚስቱን መጣ እንድትመለከት ያደርጋሉ። በዚህ ሁሉ ግን ጌታ አልተሆንም። በሐዘናችን በብዙ ተስፋ መቁረጣችን ሰዓት በመሃላችን ብቅ እያለ ያጽናናናል። መንፈሱን እየላከ ያበረታታናል። አንድ ጊዜ ለብዙ ዓመት በታሰርንበት ስቃይና መከራ ቀለባችን በሆነው ስፍራ መሃል ትልቅ ብርሃን በርቶልን ጌታን አየነው። አንጸባራቂ ብርሃን በዚያ ልብን የሚያረጋጋ የውስጥ ስሜትን አረጋግቶ በጀርባ ሰውነታችን በሙሉ ያለውን ግርፋት፣ ቁስል፣ ደም መፍሰስ የሚመዘምዘውን ሲቃይ የሚያስረሳ ድምፅ ይልክልናል። እንጽናናማለን። ስቃያችንንም ረስተን በደስታ እንዘላለን፣ እንጮኋለን፣ እንዘምርማለን። ያን ጊዜ የሆነውን ያልተረዱ ኮሚኒስቶች የተገረፉት አልበቃቸውም ብለው ይደጋግሙናል። የቆሸሸም ውሃ በላያችን ይደፉብናል። መጋቢያችንን የህቡዑ ወንጌል አገልግሎት መስራችና ፕሬዚዳንት የሆኑት ሪቻርድ ሉምብራንድ በአንድ ስፍራ ላገኟቸው የጦር ሰራዊት አዛዥና ከፍተኛ ባለሥልጣን ስለ ወንጌል ሲመሰክሩላቸው ከቀዩ በኋላ ለማስረዳት አስበው የጌታ የኢየሱስ ክርስቶስ ምሳሌ መቶ በጎች ስለነበሩትና አንዲት በግ በጠፋበት ፍለጋ ስለሄደው ሰው ምሳሌ ከመጽሐፍ ቅዱስ ክፍል አነበቡላቸው። ባለሥልጣኖቹም ሊገባቸው ስላልቻለ እንዲህ ሲሉ መለሱላቸው፣ እንዴት አንድ ሰው ብቻውን የመቶ በጎች ባለቤት ሊሆን ቻለ? የህብረቱ እርሻ ማኅበር ሊቀመንበር እንዴት ሳይወስድበት ቀረ? በማለት እንደጠየቋቸው የነገሩን ታሪክ ትዛለኝ። የራሽያ እና የሩማንያ ኮሚኒስቶች ከሚነግራቸው ውጪ ስለ እግዚአብሔርም ሆነ ስለ ሌላው ዓለም የሚያውቁት አንዳች ነገር አልነበራቸውም። እኚሁ ሰው በዘመናቸው ጌታ ከሰጠና ካስነሳልን ታላላቅ የእግዚአብሔር ሰዎች መካከል የማንረሳቸው ወንድም፣ ሕይወታቸውን ለጌታ የሰጡ ሰው ነበሩ። በተለይም በጦር ሰራዊቱ ካምፕና የጦር ሰፈር መሀል በመግባት እቃዎችንና ጌጣጌጦችን ሽልማቶችን ይዘው የሚሸጡ መስለው ለሚገዙት ወታደሮች ወንጌልን ይሰብኩ ነበር። በዚህ ጊዜ ወታደሮቹ የሰሙት ቃል ስለማድረካቸው አለቆቻቸውና የደህንነት ሰራተኞች ሲመጡ ንግግራቸውን ያስቀይሩ ነበር። ስለ ቀግዥም ያወራሉ። በዚህ አይነት ወንጌልን በሕቡዕ ይሰብኩ ነበር። ሌላው መጋቢ ሆኖ ያገለግል የነበረ ወንድም ስሙ ፍሎሬስኮ የሚባል አገልጋይ ያለማቋረጥ ወንጌልን ላገኘው ሰው ሁሉ ይመሰክር ነበር። የአዲሱ ህግና መንፈሳዊ ስርዓት ከኮሚኒቲዎች ይበልጣል። ኮሚኒዝም የሰው ባርነት ነው። ኢየሱስ ደግሞ ሰዎችን ከባርነት ብቻ ሳይሆን ከኮሚኒስት ጠማማ ህይወትና ሀሳብ ነጻ ያወጣል። ክርስትና የእግዚአብሔር ነው፣ ኮሚኒዝም የአጋንንት ነው በማለት ህዝብ በተሰበሰበበት ቦታ ድምፁን ከፍ አድርጎ ሲናገር ተገኝቶ የደህንነት አባላት ይዘው ወሰዱት። ማዕከላዊ እስር ቤት አስገብተው ብዙ ከደበደቡት በኋላ በጋለቢላዋ ጀርባውን እየጠበሱ ብዙ አሰቃዩት። የተራቧ አይጦች በብዛት ወደ ታሰረበት ክፍል እንዲገቡ ተደረገ። ምናልባት የጀርባው ወይም የሰውነቱ ሲቃይ ትንሽ መለስ ብሎለት ፎይ ብሎ ለመተኛት ጋደም ካለ ወይም ሸለብ ካደረገው አይጦቹ ቁስሉን እያሸጥቱ ይነካክሱታል። ስለዚህ እነርሱን ሲያባረርና ሲከላከል ቁጭ ብሎ ያድር ነበር። በዚህም አላበቃም። ከ20 ቀን በላይ ሳይቀመጥ በመቆም ብቻ እንዲያሳልፍ ተደረገ። መጋቢና ወንድማችን ፍሎሪስኩ ሲናገር ጌታን እንድክድ የተደረገው ሙከራቸው ስላልተሳካላቸው የሕቡዕ አገልግሎት ወይም አንደርግራውንድ የወንጌል አገልግሎት የሚያካሂዱበት ቦታ የት እንደሚሰበሰቡ ጠቁመን በማለት ያሰቃዩት እንደነበር ይመሰክር ነበር። አንድ ጊዜ ደግሞ ከ12 እስከ 15 ዓመት እድሜ የሚገመተው ልጁን ወደ እስር ቤት አምጥተው የጠየቀውን ነገር ካልተናገረ ወይም ካልፈጸመ እንደሚገድሉት ነግረውት በፊቱ አምጥተው ክፉኛ ይገርፉት ጀመር። ወንድም ፍሎሪስኩ በልጁ ሲቃይ መቋቋም አቅቶት አመነታ። ሁለት እጆቹን እያወራጨ ፀጉሩን እየነጨ ኦ ጌታ ሆይ አሁንስ አልቻልኩም ሲል ሕፃኑ ልጁ ደግሞ በዚያ በደንብ በተጨማለቀ ሰውነቱ መሬት ላይ የተንከባለለ አባዬ፣ ረጋበል ስለምን እንደዚህ ትሆናለ? የምታመልከውና ብዙ ሲቃይ የተቀበልክለት ጌታ አስበው እኔ ቀድሜ ሄድና ከመላእክት ጋር ሆነን እስክትመጣ እንጠብቃለን አንተ ስትመጣ ደግሞ አብረን ሆነን ጌታን እናመልካለን በእኔ ስቃይ እምነትህንና ኢየሱስን እንዳትክድ ብሎ ሲመልስለት፣ ፍሎሪስኩ በረታ ተጽናንቶም ቆመ። ይህን ንግግር ይሰሙ የነበሩት ኮሚኒስቶች በሕፃኑ ቃል ተናደው የሕፃኑን ጭንቅላት በትልቅ ብረት መጥተው ገደሉት። ደሙም በግድግዳው ላይ ተፈናጠረ። ሌላው ማሰቃያ ደግሞ ካቴና በእግሮቻችን ያጠልቁልናል። እስካልተንቀሳቀስንም ድረስ ችግር የለም ከተንቀሳቀስን ግን ሚስማሮቹ ጠልቀው ወደ ሰውነታችን በመግባት ያሰቃዩናል። ተዘቅዝቀው የተሰቀሉም ነበሩ። ባዶ ገላችንን በበረዶ ስፍራ በማስገባት ያሰቃዩናል። ልንሞት ትንሽ ሲቀረን አውጥተው ወደ ሙቀት ክፍል ይወስዱናል። በመካከላችን አማኞች የሚመስሉ ሰላዮች አብረውን ያሰሯቸውና የህቡዕ የወንጌል አገልግሎት የጸሎት ቦታ፣ በዚያ እነማን እንደሚያገለግሉ ይጠይቁን ነበር በሮማንያ እስር ቤቶች ውስጥ ይታዩ የነበሩት የቅጣት አይነቶች ስንመለከት ማስፈራራት፣ መግረፍ፣ ማሰቃየት፣ ከዚህ ያለፈ ደግሞ በኤሌክትሪክ ሾክ በሜንታል ቶርች መግደል አንዳንዴ ደግሞ በኤሌክትሪክ ሾክ የሚጠቀሙበት ግራና ቀኙ በእጅ መደገፊያ ያለው ሆኖ የተሰራ ወንበር አለ። ሁለቱ እግሮች እና እጆች ከወንበሩ ብረት ጋር ይታሰራል። ራስን ከኋላ ከተደረገው መደገፊያ ጋር ጥብቅ ተደርጎ ይታሰራል። አንዲት ብረት አለች፣ በሁለቱ መንጋጋ መሃል በአፍ ውስጥ ይከቱብሃል። ይህ የሚጠቅመው አፍን ለመዝጋት ወይም ለመከላከል እንዳትሞክር ገትሮ ይዛሃል። በዚህ ጊዜ አፍን እስከ ጉሮሮ በሚያሳየው መጠን ይከፍተዋል። ያን ጊዜ ለመግረፊያና ለተለያዩ ቶርች ማድረጊያ አለንጋዎችን ዱላዎችን ማስቀመጫ ከተዘጋጀው ቁምሳጥን ጎን በመስታወት ተዘጋጅቶ የተቀመጠ ሳጥን አለ። በሳጥኑ ውስጥ ደግሞ አረንጓዴ ቀለም ያላቸው መርዘኛ እባቦች አሉ። አንገታቸውን በሜንጦ ረግጠው ከያዟቸው በኋላ በእጃቸው ይዘው ያመጧቸዋል። በተከፈተው አፍ ውስጥ ይከቷቸዋል። እባቡ ጉድጓድ ያገኘ መስሎት ተከፍቶ ባገኘው አፍ ውስጥ ስተት ብሎ ይገባል። ከሆድህ አንጀት ገብቶ ይነድፈሃል፣ ትሞታለህ። ይህም አንገትህን ወደ ግራ ወይም ወደ ቀኝ ዘንበል አድርገህ እስከ ትሞት ድረስ ይሆናል። አንዳንዴ እባቡ ነድፎ ውስጥ ሰቃይ አጠገብ ሌሎች ሰዎች ያቆሙና አንተ ወይም አንቺ ኢየሱስ የምትሉትን ካልካዳችሁ እድል ፈንታችሁ እንደነዚህ ሰዎች ይሆናል፣ በማለት በሚሞትና በሚሰቃይ ሰው መቀጣጫ ያደርገዋል። ከሞት በኋላ የእባቡን ጭራ በመያዝ ጎትተው በማውጣት ወደ ሳጥኑ ያስገቡታል። እንግዲህ በሮማንያ ስለ ወንጌል የተከፈለው ስቃይ ይህ ትንሹ ነው። በኮሚኒስቶች ልብ ውስጥ ያየሁት በሚያደርጉት እያንዳንዷ ዘግናኝ እና አሰቃቂ ስቃይ ምንም አይመስላቸውም። ለምን ቢባሉ ዓለምን በኮሚኒዝም አንድ የማድረግ ዓላማ ስለሆነ፣ እግረ መንገዱን እንደዚህ አይነት ስቃይ ሊያጋጥሙ ይችላሉ። ና ይሉናል። በኮሚኒስቱ አገር አንድ ሰው ወደ ጌታ እንዲመጣ እንመሰክርለታለን። ልቡ ጌታን መቀበሉን ስናውቅ በመጀመሪያ የምንገልጽ ለት ጌታን መቀበል ማለት መንግሥተ ሰማይ የምታወርሰውን ያክል ለእምነት ስትል የምትከፍለውን ዋጋ ደግሞ እንዳለ አትርሳ፣ ከቤተሰብ ከአባትና ከእናት ከሚስት ከልጅ መለየት ከዚህ ሁሉ በላይ ደግሞ ከስቃይ ባሻገር መሞትም ሊያጋጥማቸው እንደሚችል እንገልጽላቸዋለን። ፍቅር መመሪያችን ነው። ጠላቶቻችን፣ ገራፊዎቻችንም መከራ አሳር የሚያሳዩንን ጭምር ልንወድ ግድ ነው። ፍጻሜያችን ደግሞ በኢየሱስ እግር በዙፋኑ ዙሪያ ከበን እግዚአብሔርን ለዘላለም ማምለክ ነው። የሚገርመው ደግሞ እኛን ሊሰልሉ ወደ እስር ቤት የተላኩ ሰዎች ሁሉ ጌታን ተቀብለው ሊሰልሉት የተነሱበት ጌታ በዚያ እስር ቤት በፍቅሩ ማርኮ ማስቀረቱ ነበር አንዳንዶቹ በህልም አንዳንዶቹ ስለኛ በመራራት ሌሎቹ ደግሞ እርስ በርሳችን ባለንና በሚያዩት ፍቅር ይማረኩና የጌታ ቤተሰቦች ይሆናሉ ስቃያችንን የምንረሳው እነርሱ በሚመሰክሩልን ታሪክ እየሳቀን ነበር በየእስር ቤቱ ያለውን ስቃይ መቋቋም የምንችለው ለግራፊዎቻችን ልባችን ከማንኛውም ከሚያደርጉብን ስቃይ ቂምና ጥላቻ በማጽዳት ነው እግዚአብሔር የሚመዝነው ለጠላቶቻችን ምን ያክል ፍቅር እንዳለንና እንዳፈቀርናቸው እንጂ ምን ያክል መከራ መቀበላችንን አይደለምና።